እጃቢ ነ እጃቢ የሚሉት ከተማይቱ ሄዳለ፣ መናጤው የሚሉት መናጤው ይዟታል እያሉ እየወሩ ነው

ኑር ልኛን ይሸጋው ወይ ንደማ እናት ደህና ናቸው? ደህና ናቸው። እዚህ ካትልም እንዴ ታዲያ፣ ወደ ቤት ወደኛ ዝቅመን ወደ ማታ። እሺ፣ እሺ ሸጋው። እንደው እንደው እናትህን ጠበቃ አድርገህ ሰላም ነሽ ወይ እንደት ነሽ በላት። እሺ፣ ተባረክ ተባረክ። ቅዳሜ እንመጣለን። እንደው ምን ይዘንልህ እንምጣ? ሸጋው፣ ምን ይቸግርሃል እ

እና እያለሽ እና ስለዚህ፣ ጥሩ ነው። አንቺ ነው ማለት ነው ዘልቆ ዘንድሮ በጣም ቆንጆ ይዘልሻል።

እንደገና ቆጠቆጣ። ስለዚህ ሁሉም ያንቺ ናቸው። ረበሙትተስያለሁጠለዎ እንጠጣለን። ጠላ አስቤ ነበረ። አይኔ አሻሮ ምኑ አይኔ ዶክተር ከልክሎኝ የለ ጭስ ላይ እንደዚያ ዘውር ነው እንግዲህ እንደው ጠላት እንደው እያንገደግደኝ ሆኖ እያዞረኝና ይልብኛል ልብኛልና፣ አሁን አሁን ጆይ ሁሉ ተመልሶልሽ። ዘንድሮ ለየት ያለ ነው ፍሬ ራሱ ሐሙስ ሂድ እስኪ ጎታዋም ያለችው ሶስት ቁና ረቁና ትሆናለች። ያለችው ረ አልወጣም የመሰለሽ አሁን ተረፍረፍ ተረፍረፍ ብትል ጎተራ አይቶ ያለችው ትንሽ ስለሆነች አሁንች እስከምትዳረስ እስከምትደረስ እስከምትደርስና እስከምትወቃ፣ አሁን ያችን የሚያርስም መሰናዱ ምን ያስፈልጋል? ምሳይቱ ተስፋን ያለችውን አስፈጭና እና አሁን ባለፈው ጊዜ ሶስት አሳ እንዲህ ነው ያመጣው። አሞሌውም ጨው እኮ ጥሩ ነው። ክስክስ አድርገሽ እሱ አለኝ። በሙቀጫው እሱ ያሰማል እኮ ለበሮቹ ብዬሽ አይደለም የገዛሁት። የተኛው ድቁሱ አንዳንዴ ስታደርጊበት አያሰማም እና